ሶሻል ሚዲያው ፕላትፎርሙ እንደዛ ነው፣ በቃ ፕላትፎርሙ የምትፈልጊውን ነገር ያመጣልሻል። ካለበለዛ አንድ ጊዜ ክሊክርሻል ሁለት ጊዜ ክሊክር ሦስተኛ ራሱ ነው የሚያመጣልሽ። ዝም ብለን ስለሆነ የምንጠቀመው ሲመጡልን እናያቸዋለን፣ ሳናውቀው እናየዋለን። ልናየው ማንፈልገውን በጣም እናወግዘውን ሰውዬ አብዘተን እናየዋለን ፕላትፎርሙ ደግሞ ሰው ባየው ልክ ነው፣ ፖስት ነው ያደርገው። ላይቭም ላይ እንደዛ ነው የሚያመጣልሽ። አሁን እኔና ሱ ስንገባ ላይ ቪዲዮ ስንከፍት የኔ ላይቭ ነው የሚመጣው፣ የሱ ቪዲዮ ነው የሚመጣው። አዎ፣ እና በጣም እንደዚህ ከሌ ከሌ ከሌ የማልልሽ በጣም ብዙ ጥሩ የሚያስቡ ወደፊት ተስፋ የሚሆኑ ሰዎች አሉ ሶሻል ሚዲያ ላይ። የእውነት ግን እኛ ሀገር በምን ሁኔታ እንደሆነ አላቅም ነውሩ ስለሚገን ነው። ቲክቶክ ሲነሳ መጥፎ ነገር ነው ብዙ ሰው የሚለው፣ ግን ከተጠቀምክበት ሁሉ ያው መልካም ጎንም አለው። ነውሩ ስለሚገን ነውሩ በእርግጥ ይበዛል። ቲክቶክ በተለይ በመልካምም የሚጠቀሙት አሉ። አሁን እኮ በጣም በመልካም እየተጠቀምነው ነው። የሚጠቀም ሰው ይጠቀመዋል። እሱ እንዳለው ክሊክ የምታደርገው ነው የሚወስነው። አሁን ብዙ ጊዜ ሰሞኑን ከአንድ እንትን ውይይት ስናደርግ ነበረ እና ሁሉም ሰው ቲክቶክ ከመጠቀሙ በፊት ልክ ስልኩን ሲያወጣ ቲክቶክ ብቻ አይደለም፣ የትኛውም ጉዳይ ነው። ምን ፈልጌ ነው ምገባው የሚለውን መመለስ አለበት። ይህንን ብዙዎቻችን አናስተውለውም። ለምሳሌ እኔ ምን ለማድረግ ነው አሁን ፌስቡክ ኦር ቲክቶክ ዩትዩብ ሊሆን ይችላል። የትኛው የሶሻል ሚዲያ አልጎሪዝም መጀመሪያ ክሊክ አድርጌ ስገባ ምን ፈልጌ ነው? ለምሳሌ መረጃ ፈልጌ ነው፣ ለስራ ነው፣ መረጃ ፈልጌ ነው፣ መረጃ ምን አይነት መረጃ ያንን ከማን ነው ማገኘውን፣ መጀመሪያ ማወቅ አለብኝ። መዝናናት ነው የምፈልገው፣ ምንድን ነው የሚያዝናናኝ? ቲክቶክ ላይ ሲመጣ ድራማዎችን ማየት ነው፣ ኦሮና ምንድነ፣ እነዚህ መመለስ አለበት። ሌላም ነገር ከሆነ ይፈለገ ብቻ የሚፈልገው ሰው ሲገባ ምንድን ነው የምፈልገው? አሁን ግን ዝም ብለን እንገባለን፣ ስልካችንን እንከፍተ። ኢቭን አንዳንድ ጊዜ ሰዓት ለማየት ስልኬን አውጥቼ ፌስቡክ ልገባቸው፣ እንደዚህ እንሆናለን። ብዙ ሰው እንደዚህ ይገጥማል። ወር የሆነ ነገር ለሰዓቱን ቲክቶክ ስትገባ ስክሮል ስታደረግ ራስህን ሲደቅ ምህ የምታገኘው ከሆነ ሰዓት በኋላ የሆነ ሰዓት ጠየኩ፣ ምንድነው የምፈልገው ከሶሻል ሚዲያ? በእውነቱ እኔ ምንድን ነው የምፈልገው? ሶሻል ሚዲያ ላይ እንደሚሰራ ሰው በየቀኑ ገብቼ በቃ ሚዲያ ሞኒተሪንግ ነው ልሰራ የምችለው አይደል፣ ስለዚህ ከየት ነው መረጃ የማገኘው የሚል ጥያቄ መጠየቅ ጀመር። ስለዚህ እኔ እነዛን ሰርች ባሬን ሳስተካክለው እነሱን ፈልጌ ስገባ ሰርች ባሬ ላይ የሚመጡት እነሱ ናቸው። ጠቅላላ ሰርችን ባላደርግ ግን ገና ስከፍተው አልጎሪዝሙ ብዙ ጊዜ የምጠቀማቸውን ነገሮች ያመጣልኛል። ስለዚህ ሁሉም ሰው ይህንም ጥያቄ ቢጠይቅ ምናልባት አሁን እነዚህን በጣም የሚገኑ ሶሻል ሚዲያ ላይ ጥሩ ያሉ ነገሮችን የምናገናቸው ዝም ብለን ስለሆነ የምንጠቀመው ሲመጡልን እናያቸዋለን። ሳናውቀው ኔጌቲቭ ይሄ ባላ ያንን ሰውዬ እናየዋለን እናየው ማንፈልገውን በጣም እናወግዘውን ሰውዬ አብዘተን እናየዋለን። ፕላትፎርሙ ደግሞ ሰው ባየው ልክ ነው፣ በውስጥ ነው ያደርገው ትቃወሚ ተቃውሞማ እንደውም ከፍ ያደርገዋል አዎ አስቀምጦልሻላ የተቃውሞ ደረጃ አስቀምጦልሻላ ፕላትፎርም ፐርፐዝሊ ከሆነ የምንጠቀመው ምናልባት እንደ ሀገርም የሚስተካከል ይመስለኛል ይህች ጥያቄ ብናስባት ለምንድን ነው የመጀመሪያው አንክሊክ አድርጌ ስገባ ምን እፈልጌ ነው በነገራችን ላይ ጊዜያችንን፣ ገንዘባችንን ምናምን እዛ ጋር እንትን የምንለው እንደ ቀልድ። አንዳንድ ሰው ጥቃት ነው የሚፈጸምብሽ። ለምሳሌ ፍቃድ፣ ስልክ፣ አላስፈላጊ ነገር ማየት ማለት ጥቃት እና እነዚህ አላስፈላጊ ነገር የምታደርጉብን ሰው ጥቃት ነው የምትፈጽመው። መርጦ ሰው ማየት አለበት። ግን ጥሩ ኦፖርቹኒቲ አምጥተዋል ለደ እናንተ ብዬ አስባለሁ እኔ አሁን ቲክቶክ አለ፣ በእሱ ዙሪያስ ምን ትላላችሁ? ቀላል ኢዚ ሆኖ ለሰው ተደራሽ ከመሆኑ እውነት የምነጋገር ከተባለ ኦፖርቹኒቲው ቢቀርብን ይቻላል። ከሚመጣው ችግር አንጻር ሰው አለመረዳቱ ይመስላል። በትክክል ስላልተጠቀመው ነው ብለህ አታስበም? አይ በትክክል ስራ ትጠቀሙ አይደለም። የሰው አይምሮ ኦፕን ነው እንደ ሀገር ከተሰላ እንደ ግለሰብ ከሆነኛ ከሆነ እየጠየቅሽም ግን ይሄው አሁን አንቺ እንኳን ኢንተርቪው አንቺ ብቻ አይደለሽም። በጣም ብዙ ሰዎች እኔ አምስት አመት በላይ ሬዲዮ ሰርቻለሁ። አንድም ሰው ከራሴ ሬዲዮ እኔ ከምሰራበት ፕሮግራም ውጪ ኢንተርቪው ላይ ያለ ይንሳ የለም እ ከዚያ ውጪ የተለያዩ ፕሮጀክቶች በጣም በእውነቱ በጣም የሚያስደንቁ ትልልቅ ሰዎች ጋር ነው የደረሱ ነገሮችን አምገና እነዚህ ሁሉ እንትና ተደራሽ ለመሆን አንድ እሱ እንኳን መልካም ጎኑን በሱ እንወስዳለን ማለት ነው። ቆሻሻ አውጡ የሚለውን ትችት ብቻ ስለሚመስለው በደንብ ብታብራሩት እኔ ደስ ይለኛል። ቆሻሻ አውጡ ስትሉ ግለሰቡን አይደለም ሀሳብ የተሻለ ነገር ለማምጣት ነው እና እሱ ላይ ደግሞ የተወሰነ ነገር ሪፍሌክት አድርጉ ሀሳብ ይሄ ቆሻሻ አውጡ መዳረሻው ምንድን ነው? አንስተች አላችሁ ደንባት የሚለውን ደግሞ ኮንሴፕታችን ምን መሰለች፣ በደንብ እንዲሰርጽ ለሰው ቅድም፣ በጣም ንጹህ በሆነ ሁኔታ እንዲታይ የምንፈልገው ኮንሴፕት። ፐርሰናል የሆነ ነገር ከማንም ጋር የለንም፣ ማን ከማንም ጋር ማለት ነው። እኛ በገባልክ እንደ አንድ ኢትዮጵያዊ፣ እኛ በገባልክ ልክ ለሀገርም፣ ለመንግስትም፣ ለማህበረሰቡም፣ ለነገም ይጠቅማል የምንለውን ነገር እናመለክታለን እንናገራለን። ከዛ እሱ ደግሞ የሚመጣው ከሌሎች ሰዎች ነው፣ ገባሽ በስራ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል፣ ፈር የለቀቀ ነገር ሊመጣ ይችላል። አንዳንድ ጊዜ እኮ ቤትሽ ውስጥም አንቺ የማትስማሚበት ነገር ሊኖር ይችላል፣ ሊደረግ ይችላል። ያ ነገር ደግሞ ወደ ማህበረሰቡ ሲወጣ የራሱ የሆነ መጥፎ ጎን ሊኖረው ስለሚችል አይዲያውን ነው እኛ አይዲያውን ነው። ማንም ሰው ጥሩ ነገር ካለው ከዛ ጥሩ ነገር ጋር አብረን እንቆማለን። ማንም ሰው ከተበደለ ከተበዳይ ጎን አብረን እንቆማለን በቃ ግን ከበዳይ ጋር ስለተጣላን አይደለም፣ ከተበዳይ ጋርም ዝምድና ስላለን አይደለም። ብቻ ሐሳባችን ምንድን ነው እንደ አንድ ወጣት እዚች ሀገር ላይ አንድ ነገር አሳርፍ ማለፍ እንፈልጋለን። ማለፍ የምንፈልገው ደግሞ በጣም ጥሩ ነገር እንዲኖር እንፈልጋለን። ጥሩ ነገር ለሰራ ሰዎች አፕሬሺየት እናደርጋለን። ይሄኛውን እንዴት ነው የምታዩት እንላለን። ባይዘዌ የእኛን አይዲያ ቆሻሻ አውጡ ያልነው ስራ ቆሻሻ ሆኖ የመጣው ስራ የእኛን አይዲያ ወስዶ ቢጠቀመው፣ እንደውም አጠገቡ ከሚሰሩ ሰዎች ይልቅ እኛ የሰጠነው አይዲያ እሱ የሚሰራውን ነገር ያስተካክልለታል። ፐርሰናል ስላልሆነ ፐርሰናል አይደለም ጉዳዩ። ይህ ትክክል አይደለም፣ በዚህ በኩል ቢታይ ነው ምንለው፣ በዛ በኩል ነው እና ዋናው ቆሻሻ አውጡ ሂስ ትችት፣ ሰዎችን የሆነ ያልሆነ ስም መስጠት ምናምን ምናምን አይደለም። ቆሻሻ ውጡ፣ ዋናው ኮንሴፕቱ አሪፍ አይደለም። ኮንሴፕቱ ይታይ ከእንደገና፣ ይሄ ለእኛ አይበጀንም። ከዚህ ከዚህ አንጻር እንደውም አንድ ጊዜ የህግ መጽሐፍ ሁሉ እያጣቀሰ ነበር የምናገረው። ይሄ በህግ ደረጃ ይሄ ትክክል አይደለም፣ በዚህ ደረጃ ይሄ ትክክል አይደለም፣ ከኛ ሴት ጋር ይሄ አይደለም። ለምሳሌ የአሬድ ነጉ ሴፉ ላይ ወጥቶ ቆሻሻ ውጡ ተብለናል ብሏል። በስነ ስርዓት ነው የተናገረው፣ ፊትለፊት አንስቶናል። እና እሱ አሁን የዛን ጊዜ ይቅርታ ብሏል። አይተሻል ምን ያህል ተጽዕኖ አንድ ሚሊዮን ምናምን የታየው ከዛ በኋላ እሱ ምን ሆነ ወደ ወደ ቀልቡ ተመለሰ እኛም ሰዎች ፐርፌክት ነን እያልን አይደለም በገባን መሰረት ባየነው መሰረት ቁጭ ለዓለም ሰው ደም በደንብ ስለሚታይ ቢታረም የምንለውን ሀሳብ ሐሳብ እንጂ የምናነሳው ከሚም ጋራ ፐርሰናል ኢንተረስት የለውም በጣም ፖዘቲቭ ነው፣ ፖዘቲቭ ነው። እንደው ግን ከዚሁ ጋር እየያዛችሁ የደረሰባችሁ ነገር ካለ ያው ከሰው ጋር ተደራሽ ከመሆኑ የተነሳ ፐርሰናል ስም በተለይ ካነሳ የሆነ ነገር ሊደርስብህ ይችላል። ኮሜንትም ላይ እኮ ማስፈራሪያ ከደረሰ አካውንት ባን ከተደረገ የሆነ ነገር አለ ማለት ነው። እንደው የደረሰባችሁ ነገር ካለ እስኪ። ያው ብዙ ነገር ነው የሚደርስብን። ያው ቆሻሻቱ ዲቭ እንዳለ በጣም ኮንሴፕቱ ፖዘቲቭ ነው። እንደውም እኛ ሀሳቡን ሁሉ ስንወስዶ ጠዋት እኮ ተነስተው ከቤታችን እንትን ብለን ያስቀመጥነውን ቆሻሻ ቤትበት ለሌሊት መጡ ቆሻሻ አውጡ የሚሉ እናቶች አሉ። ከእነሱ ነው እኮ የወሰድነው፣ ለእነሱ ሪኮግኒሽን ለመስጠትም ነው። እነሱን በኔጌቲቭ መቀበል ይቻላል። እነሱ ሲመጡ ቤታችን እኛ ማንፈልገው ቢቆይም ቤታችንን የሚያበላሽ የሚጎዳ የሚሸጥ እኛንም የሚያበላሽ ምናምን ነገር አውጥተን አይደል ምንሰጣቸው። በቃ የእነሱን ሚና በሀሳብ ለመወጣት ነው። የተበላሸ ነገር ካለ አውጥቶ ለመጣል ናውጣ ነው ነጥባችን። እንደዚህ ስትይ ግን በቅጡ ማይገነዘብ ሰው ይኖራል። በጣም ብዙ በጣም ብዙ። አሁን ለምሳሌ እንዳልኩ የእኔ ቲክቶክ አካውንቴን ሰስፔንድ ተደርጓል። ሪፖርት አድርጎ አዘግተውታል። አሁን ይሄ ቀላል አይደለም። ይሄ አሁን የኔ ሪፖርት ተደርጎ የተዘጋበት ቪዲዮ የትኛው መሰለሽ? የወሎ አካባቢ አሁን ባለፈው ቡና ረሃብ፣ አሁን የሱ በጣም ከንክኖ የነበረ ነበረ ና ተደጋጋሚ ቪዲዮ ሰራው። ያንን ተደጋጋሚ ቪዲዮ ስሰራ መስራት ብቻ አይደለም። አሁን ሶሻል ሚዲያ ላይ አንዳንድ ሰዎች እንቅስቃሴያቸው ዝም ያለ ነው እንደ ለምን ይሄ አሁን ለትኩረት ሚያንስ ነው የሚል አይነት ያ እንትን ስል ደጋግሜ የሰራ ትኩረት ማግኘት ጀመረ። የምር ደስ ነው ያለኝ። እንደዛ ደጋግሜ ስል ሰው ምናምን ማለት ዝም ያሉ ሰዎችም እንድዛ ጋር በነጋተው ምናምን ሶሻል ሚዲያ ላይ ሰዎችም ዜና ምናምን የሚሰሩ ልጆችን እምቢ ካላችሁ እናዘጋለን። እውነቱን ነው ምናምን ያው ሜንሽን ያደረጓቸው ጀመ እንዲሰሩ ጀመረ። ዛዛ ሶሻል ሚዲያ ላይም ሰው ገንዘብ መሰብሰብ ምናምን ጀመረ። እኔ በሰዓቱ ለእኔ ስሜት ሰጥቶኛል። ግን እኔ የነዛን ቪዲዮ ያንን በማድረግ ግን አካውንቴ ተዘግቷል። ያንን እና መሰል በተደጋጋሚ ሰዎች አይፈለ ሰው እንዲ እንዲነገር አይፈልግም። ሰው እውነቱን መተሽ ምናምን ተጠጠበለሽ ይሄ ልክ አደለም መባል ብዙ ሰው አይፈልግም እና ግን ያንን መባል አለበት፣ እንደዛ መለማመድ አለብን። እና እንደዚህ የሚገጥምሽ አለ፣ አካውንት ተዘግቷል። ከዚያ ውጭ ግን እንደው አሁን ስማቸውን ባነሳልሽ ሊያስቅሽ የሚችል ሊያስገርምሽ የሚችል ምናምን አይነት ሰዎች ሁሉ ምናምን ይላሉ። ሰው የሚዘት አለ ያዘራራል። በዚህ አጋጣሚ አትዛቱ፣ ጥቅም የሌለው ነገር ማለት መነጋገር ይቻላል። ለምሳሌ እኔ ወጥቼ ያንን ሰውዬ አይ፣ ይሄ ነገር ልክ አይደለም አልኳል። እኔ ላይ መዛር በሌላ መንገድ ምናምን መልሶ እኔ በተናገርኩበት መንገድ መናገር ይችላል። ከዚያም ከፍ ባለ መንገድ ይችላል። እውነት አለኝ እውነት አለኝ ካለ ከዚያም ከፍ ብሎ ወጥቶ ከዚህም ደግሞ አልፎ ያለንበት ሀገር ላይ ባለንበት ሀገር ህግ የተናገርኩት ነገር በህግ የሚያስጠይቀኝ በህግ መጠየቅ ይችላል።

በውስጥ ጀለስ በሶስተኛ ፖሊስ በጣቢያ በኩል ስታልፍ ያየውሽ ለዚውን ለዚያውን በበራቸው ነው ምንታልፈዋል። እኛውን ከመንግስት ጋር ምንም ነገር እኮ የለንም። ላያቀንም ይችላል እኮ በነገራችን ላይ ላያቀን ይችላል። አሁን እኛ እዚህ ጋር ስናወራ እነማን ናቸው የሚል ሰው ሊኖር ይችላል። ገባሽ? እስከዛ ድረስ ነው እኛ ርቀትና እንደዛ አይደለም ግን ሰው በራሱ ደግሞ የሰጠው የሚጫል